እርሱ የተባለው ቁርአን ነው። ተመልከት ቁርአን ሶ ዩኒቨርሳል ሪዝ ኖ ኒድ ቱ ሜንሽን ኢትስ ኔም ቁርአን በጣም ዓለም አቀፍ ከመሆኑ የተነሳ በተለይ በዛ ሰዓት ላይ ለቁረይሾችም ሆኑ ለሌሎች ቁርአን እጅግ በጣም የታወቀ ነገር ስለሆነ ስሙን መጥቀስ ራሱ አላስፈለገውም። በተውላጠስም ተጠቀመ። እርሱ አለ እኛ ኮርሱን ያወረድ ነው በተወሰነችዋ በመሶሰኛ ይቷ ሌሊት ነው አለ። እርሱ ማን ነው ደሞ ብለ ግራ ከገባ ሱረቱል በቀራ ቁጥር 185 ላይ ተመልከት ሸህሩ ረመዳን ለዚህ

ከዚያ በኋላ አላህ ሌሊቱል ቀድር ምንድን ነው ብለህ ግራ ከገባ ራሱ አላህ ይጠይቃል። ወማድራ ከማይ ማ ሌሊቱል ቀድር። እኔ ይህንን አያ በጣም ነው የምወደው ታውቃለህ። ወማ አድራከ ማ ሌሊቱል ቀድር፣ ሪቶሪካል ኮስችን ብቻ ሳይሆን መጠይቃዊ አረፍተ ነገር ብቻ ሳይሆን ሊታዕጁብ ነው፣ ለመገረም ነው። አንተ እንዴታስ አንተም ምን አሳወቀ ባከይ ነገር ምን እንደሆነ

ለይለቱል ቀድር ኸይሩን ሚን አልፊ ሸህር። በነገራችን ላይ ለይ ለ ማለት ለቱ ለይለ ቀድር ይ ው እንደምታ ቀድር ማለት መወሰን ማለት ነው። ስለዚህ ለይለቱል ቀድር ማለት ናይት ኦፍ ዲሲዥን ማለት ነው። የውሳኔ ምሽት ማለት ነው። የዛን ምሽት ለይለቱን ቀድር ምሽት ውሳኔ ይወሰናል። ረቡና ጀለ ዋላ በፍጥረት ላይ ውሳኔን ይወስናል። መላእክቶቹ ለሰው ልጆች የተወሰኑትን ውሳኔ ይዘው ወደ ምድር ይወርዳሉ። ታቃላ መንግስቶች በአመት የአመት በጀት የሚባል ነገር አላቸው። እኛ ደግሞ እንደ ሙስሊምነታችን የአመት በጀት አለን። እርሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው። ይህ ውሳኔ

ያማረ የተዋበ ነገር አላህ ይወስንልን። ከሸር ክሆኑ ውሳኔ አላህ ይጠብቅን። ለይለቱል ቀድር የመወሰኛ ሌሊት ብቻ ማለት ሳይትሆን ለይለቱል ቀድር ማለት የተቀደሰች ሌሊት ማለት ነው። የተቀደሰች የተከበረች ናት። ለምን ከተባለ የዛለች ምሽት የዛች ሌሊት ባሮች አላህን በማመስገናቸው ለሱ በመስገዳቸው ወስጁድ ወቅተር ይባላል እሱን በመገዛታቸው በመስገዳቸው መስጅዶች አላህን ለማምለክ በዛ ሌሊት ይሰለፋሉ። ህዝቦች በአጠቃላይ መስጅድ ይተማሉ። ሰው መስጅድ ጥም ይላል። መንደሩ በአጠቃላይ በሰላት ሰጋጆች በሰጋጆች ይሞላል። የዛ ቀን የተከበረ ነው፣ የላቀ ነው። ለምን? አላህ አማኞችን እሱን ለማመስገን ስለመጡ የሚያለቃቸው፣ የሚቀድሳቸው፣ የሚያከብራቸው ምሽት ስለሆነች ለይለቱል ቀድር ናት። ዲግኒፋይድ የሆነችን አየት ናት። የመጀመሪያው ዲሳይድ ነው፣ ውሳኔ የሚተላለፍበት ነው አለ። አሁን ደግሞ የተከበረች ናት። ለምን? ባሮች አላህን ለመገዛት ስለመጡ ይከበራሉ። አላህ ያክብረን።

አላህ እጅግ በጣም መሐሪና ሩሩ ከመሆኑ የተነሳ የባሮቹን መልካም ስራ ያደንቃል። አላህ የባሮቹን መልካም ስራ ያደንቃል። አላሁ አክበር ወላሁ ሸኩሩን ሀሊም ይላል። አላህ ባሮቹ ለሚሰሩት ስራ አድናቆትን ይቸራቸዋል። ሸኩር እዚህ ቦታ ላይ አላህ አመስጋኝ ነው ማለት አይደለም። ወላሁ ሸኩሩን ሀሊም ነው። አላህ ባሮቹ የሚሰሩትን ስራ የሚያደንቅ ነው። ነፍስያቸው ወሊመን ካፈ መቃም ረቢ ጀነታን አለ አየ ነፍስያውን ለጌታ ላላ ብሎ ያቀፈ ሰው ለሱ ጀነታን አለ። ሁለት ጀነት አለዋል። ከዛም ባሻገር አላህ ጀነት የሚገቡ ባሮችን አላሁመ ጃዕልና ሚንኩም ኡድኩሉ ልጀነተ ቢማ ኩንቱም ተዕመሉን ነው ስሰሩት በነበረው መልካም ስራ ጀነት ግቡ ይባላል። የምትሰሩትን መልካም ስራ ተራ አርጋችሁ አትቁጠሩት። ዝቅ አርጋችሁ አትሩት። አላህ ዘንዳ ንያህ ጥሩ ከሆነ አጅሩ ዐንደላህ ዐዚም ነው። አላህ የሚያይበት መንገድ የተለየ ነው። ተመልከት፣ ሰዎች ለአንተ ለስራህ ዋጋ የሚሰጡት በውጤትህ ነው። አላህ ግን ለስራህ ዋጋ የሚሰጥህ በጥረት ልክ ነው። ጥረትን አይቶ ነው የሚሰጠው ወላሁ ሸኩሩን ሐሊም ነው እናም በዛ ሌሊት የሚደረገውን አምልኮ አላህ ባሮችን ያደንቃቸዋል ያደንቃቸዋል የአድናቆት ምሽት ነው ሌላው ለይለቱል ቀድር ማለት አራተኛው ምድር የምትጨናነቅበት ሌሊት ነው ምድር ትጨናነቃለች ለምን መላእክቶች ከሰማይ ይወርዳሉ

ቀድር ይጠቀመቃል እና ምድር ለይለቱል ቀድር ማለት የዛች ምሽት ምድር የምትጨናነቅበት ነው። ለምን መላእክቶችም ሰዎችም፣ ከጅኖችም ሙሚኖች አማኞች አላህን በማምለክ ፍጥረታት አላህን በማመስገን ለሱ በመስገን ምድርን ያጣብዋታል ይላል። ለይለቱል ቀድር ማለት ይሄ ነው።